ደስታ ውስጥ ነው የሚገባ። ትንቢት ነው ያ ነገር እና ይመጣል። ራሱ መጠነ ሰፊ ኢንተንሲቲ ፕሮግራም ኦፍ ግሮስ መጠነ ሰፊ የእድገት መርሃ ግብር መምጣቱ አይቀርም። እኛ ባንሰራው ሌላን ሰው አለ ያስነሳል። ጊዜው ነው ዘመኑ ነው እንትን ነው እና መጪው ዘመን የእስላም ነው። ዲኑል እስላም እያንዳንዱ ቤት እያንኳኳነ ያለው በጣም የሚገርማችሁ ማለት ነው እኔ እንኳን በእኔ በኔ አቅም አንድ ሰው ሰለምት የለም እኔ ቤተሰብ ውስጥ ሰለምት የሚባል የለም እኔ ቤተሰብ ውስጥ እስከማውቀው ድረስ ማለት ነው። አሁን በረመዳን የሰማሁት ጉድ ነው እራሱ። ያጎቴ ልጆች ሁለቱ ሰልሞን ያጋጥሙኝ፣ አያውቁኝም እራሱ እኔን ማለት ነው። እና የኔን ቻናል ገብተው ሲቦረብሩ ሲቦረብሩ ሪኮመንድ ሰብ አድርጓቸው ሲቦረብሩ ሲቦረብሩ ሰልማ አንዷ፣ ደወለችልኝ። ምንድን ነው በሰላም ነው ወይ ኮንታክት የለኝም ከሌለኝ ምናምን ስትለኝ፣ ምን ልታዘዛልኳት። ከዛ ተደውላለች። ከዛ ሳየው ፕሮፋይሉን አልሐምዱሊላህ የሚል ነገር ጽሁፍ አለ። እንዴ እቺ ልጅ ጫማታል እንዴ አልኩኝ፣ ሙድ ልትይዝብኝ ነው እኔ ምናምን ሁሉ እስክል ድረስ በልቤ ማለት ነውና በኋላ ላይ ምንድነው ምን በቃ ማለት በስልክ ልንገናኛ አልቻልንም። ምና ምንድነው አጣዳፊ ነገር ከሆነ ነገር ስላት ሻዳ የያዘችበትን ቪዲዮ ላከችልኝ። እንበጣም በጣም ሰውነቴ ሁላ ተንቀጠቀጠ ደንግጬ። ከዛ ለባለቤቴ ነገርኳትና ደወልኩላት ምንድነው ምሰማው ምናምን አታለው ይኸውልህ የሚገርም ነገር ባይብል፣ እኔ በጣም አነብ ነበር ታውቃለህ፣ ባይብል በጣም እንትን ነበርኩና ጥያቄ ፈጠረብኝ። ከዛ በኋላ ሰው ሪኮመንድ አድርጎኝ ቻናልን ሰጠኝ። እኔ አንተ መሆንን እራሱ አላውቅም ነበር አለች። ከዛ በኋላ ቻናል ውስጥ ሳነብ ሳነብ ሳነብ በኋላ ላይ አንዲት ሰለምቴናት መስጊድ ውስጥ ሻዳ ያዘዝችኝ እና በጣም በቃ እንትን ስል በኋላ ላይ ፈዋድ የሚባል የሰፈራችን ልጅ አለ፣ እሱ ነው የነገራት በይ እንደምን ብለሽ ስልኩን አግኝ? የገዛ ያጎትሽ ልጅ ነው ብሎ ሲላት ደነገጠች። በቃ እና አለቀስኩኝ አለች ወዲያው ምናምን ነገር። ከዛ በኋላ ጭራሹኑ ወንድሟ ራሱ እንደ ሻዳ እንደያዘ ነገረች። ወንድሟ ደግሞ ተአምር ነው እንደምታየት እንትኑ ላይ እግሩ ላይ አረብኛ ጽሑፍ አለበት ሲወለድ ጀምሮ ያለበት እና ምን እንደሆነ እንድትነግረን እንፈልጋለን አለች። ከዛ ቤተክርስቲያን ውስጥ ገብቶ እሱ ደግሞ በልጅነት ስድስት ዓመት ልጅ ሆነዋሉ አለዋ አክበር አለ አሉ አላህ ነው አምላኪ ይላል አሉ። እንግዲህ አላህ የሙስሊሞች ነው አርፈህ ተቀመጥ ሲሉት አይ እግዚአብሔር ነው ራሱ እግዚአብሔር የምትሉት እናንተ አሁን አላህ ነው ራሱ አላህ ነው አምላኪ ብሎት ይላል። እና ህጻን ነው አሉ። የአረብ ቻናል ላይ ካልተከፈተ ብሎ ሚሉ አሉ የረብ ይረብሽና አሉ። ልክ ቁርኣኑ ሲከፈትለት አሉ ጸጥ ይላል አሉ። እና ከልጅነቱ ጀምሮ በቃ እንዳይነት ፕሮብሌም፣ እንደዚህ እንደዚህ አይነት እንትኖች አሉት ወደዚያ የማዘንበል ነገር አለው እና እሱ ነው ራሱ ምንድን ነው ይሄ እስልምና ምንድን ነው ብሎ ሰዎች እንዲመረምሩ አሁን በእነዚህ በሁለቱ የተነሳ ቤት ውስጥ ተንኳኩቶ ገብቷል። ራሱ እኔ ይህን ያላመስ ኖር አንድ ሰው ከመካከላችን የሰለመ የለም፣ ያለመታደል ሆኖ ማለት ነው። እኔ ማለት እዚህ ብዙ ሰው ሻዳ ይዛል፣ ብዙ ሰው እናስተምራለን፣ ግን በቃ ቤተሰብ አካባቢ ላይ የለም። አሁን እያንኳኳ መጣ። እስልምና ፈጦ ነው የመጣው። እያንዳንዱ ቤት አሁን እያንኳኳ ነው የሚመጣው። ያለ ያ ምንድን ነው እኛ ብዙ ስራ ሰርተን አይደለም፣ አላህ ሂዳ ያሰጥቷቸው ነው ሰዎችን። ዘመኑ ነው፣ ጊዜው ነው፣ ሰው የመመራመር የማንበብ እንትን አለው። እንደ ድሮ ተረት የመስማት ጊዜው የለውም። አሁን መስማት የሚፈልገው ነገር እውነቱን ማወቅ ነው፣ ማነጻጸር ነው የሚፈልገው። እውነቱን ማወቅ ይፈልጋል። እንደ ድሮ ዝም ብሎ ሚዲያ ላይ ወጥቶ ጥላቻ ስልምና ምናምን ነገር እሱ ጭራሹ ነው እየገፋው ነው። ምትመ የራስን እንትን ነው ያለው። አማራጭ የራሳችሁን እምነት አስተምሩ፣ እኛም የራሳችንን እምነት እናስተምራለን። የሚበጀውን ከሚፋጀው ሰው የሚለይ ሰው ነው ያለው፣ ህፃን ልጅ አይደለም ያለው። ያኔ ፍርዱ ለህሊና ነው፣ ሰውየው ይወስናል። ውሳኔውን ለሱ ሰው ተውለት ራሱ ከዛ አንፃር ነውእና ለምን ሰለም ክብላችሁ ከቤት አታባሩት? ለምን ሰለም ክብላችሁ አታገሉት? ያንን ሰው ለምን ሰለም ክብላችሁ ከምታገሉት፣ ለምን ሰለም ክብላችሁ ጥያቄ ጠይቁት። ያኔ ወደኛ ይመጣል ማለት ነውና፣ ያ ጀማ በተቻለ አቅም ቻናሌን ለሰዎች ስጡልኝ። በተቻለ አቅም ለአላህ ብላችሁ ለኔ ብላችሁ አይደለም። እኔ አንድ ወሂድ ነኝ፣ ነገ ጠዋት ክልተው ብዬ የምፈርስ ፈራሽ ገላ ያለኝ ሰው ነኝ። ነገር ግን ለሚመጣው ትውልድ የሚሻገርና የሚያሻግር ሐሳብ መያዝ አለብን። ሀሳቡ የሚሻገር መሆን አለበት፣ ለቀጣይ ትውልድ ይህን ትውልድ አሻግሮ ወደ ሌላ ትውልድ የሚያሻገር ሀሳብ መሆን አለበት መያዝ ያለብን ሀሳብ። ስለዚህ ስንሰራ እኛ ነገጧት ልናቆሙ እንችላለን። የእድሜ መግፋትም ሊመጣ ይችላል፣ በሽታም ሊመጣ ይችላል፣ ውጣ ውረድ የኑሮ ውጣ ውረድ ሊኖረ ይችላል። ብዙ ሰዎች አቅም እያላቸው በኑሮ የተነሳ ከዳዋ ዘርፍ የተገለሉ ሰዎች አውቃለሁ። ያ እንዳያው ምንድን ነው ማድረግ ያለብን? በተቻለ አቅም ቻናሉን ማስፋፋት ተቋሙን ማገዝ፣ በሐሳብ ማገዝ፣ በጉልበት ማገዝ። የራሳችሁ ነው። በቃ ይሄ የውማው ነው። እኔ ኡማውን መስዋዕት ከፍላለሁ። በቃ ያለኝን ነገር በቃ ለምን ደስታስ ቢሆን ደስታይን እራሱ መግለጽ አለብኝ ብላችሁ ደስታችሁን እንኳን ከገለጻችሁ ራሱ ትልቅ ነገር ነው። መታችሁ ደስታችሁን በቃ ደስታችሁ በቃ ማበረታታት፣ ወንድሞችና እህቶችን አይዟችሁ፣ ከጎናችሁን። በርታ ኢምራን፣ በርታ ስሚዞ፣ በርታ ታላቁ አብርሃም አህመድዬ በርታ አለያ በርታ ውሳ ሰልማን አለ በርታ። ድዋ ማድረግ ሰላትን ላይል ተነስታችሁ ሰግዳችሁ፣ እጃችሁን ወደ ላይ አድርጋችሁ ለወንድሞች ድዋ ማድረግ ትልቅ ነገር እኮ ነው። ወላሂ ይህ ትልቅ ነገር ነው። አይገኝም፣ የትም ቦታ የማታገኙት ነገር ነውእና ይህንን ነገር ማድረግ ነው። ኔጋቲቭ ሜንታል አቲቲዩድን አስወግዱ፣ ፖዘቲቭ ሜንታል አቲቲዩድን ለመያዝ ሞክሩ። እንሻላ እንግዲህ እንደምትመለከቱት ኖሌጅ ማለት ኢፒስቴሞሎጂ ላይ ራሽናል ነው ኢራሽናል ነው ተብሎ ለሁለት ይከፈላል ራሱ አርስቶትል ነው ምናምን፣ ኖሌጅ ማለት ኢራሽናል ነው ወይም በኤክስፒሪየንስ የሚመጣ ነው ብሎ ነው የሚያምኑት። እነ ፕሌቶ ወይም ደግሞ ፕላቶ የሚባሉት ደግሞ እነሱ ደግሞ እውቀት የሚባለው ነገር እንትን ነው ራሽናል ነው እንጂ ራሽናል አይደለም ብለው ይከራከራሉ። ኢስላም ላይ ደግሞ ኢስላሚክ ማይንድ ሴት ውስጥ ወይም የእስልምና የአተሳሰብ ውቅር ላይ እውቀት ማለት ሁለቱም ነው። ጀኔሬት የሚያደረግ ነገር አለ ከውስጥ፣ እውነት ነው። ከውጪ ሜቶዶሎጂና በኤክስፒሪየንስ የሚመጣ እውቀት አለ፣ እውነት ነው ልክ እንደምን አሉ እንደ ክብሪትና እንደ ነዳጅ ነዳጅ ቁጭ ካለ ቁጭ ነው የሚለው ክብሪት ያስፈልጋል እሳቱ የትኛው ነው ነዳጁ ወይስ ክብሪቱ ነው የሚባል ሁለቱም ናቸው ስለዚህ ውስጣችን ያለ ፖቴንሻል እንደ ነዳጅ ነገር ጀነሬት የሚያደርግ ነገር አለ አዎ አለ እውነት ነው ማን ነው እንትን የሚለው ያንን ነገር እንትን ክብሪቱ ነው ክብሪቱ ከየት ይገኛል ከውጭ ይገኛል በትምህርት ይገኛል በፎርማል ኖሌጅ ይገኛል በኢንፎርማል ኖሌጅ ይገኛል በነን ፎርማል ኖሌጅ ይገኛል በኤክስፒሪንስ ከሰዎች በላይፍ የሚያስተምረናል። ግን ያንን ማውጣት ውስጥ ያለውን ነገር ማውጣት ነው ራሱ። ስለዚህ ልታዳብሩት ይገባል። ውስጥ ያለው ነገር ፖቴንሻል ያለው ሰው ክቡር ነው። አላህ ያከበረውን ሰው እኛ ልናዋርድ መብትም የለንም። ብዙ ሀብት ያለው መቃብር ስፍራ ነው ያጀማ። ብዙ ሰዎች ሀብታቸውን ይዘውት አብሮ ተቀብረዋል። ረሱ ስላ ሰለም እውነተኛ ሀብት በነፍስ ውስጥ ነው ያለው ብለዋል። እውነተኛ ሀብት የሚባለው ነገር አላህ የሚያየው አካላችሁን ሳይሆን ስራችሁንና ልባችሁን ነው ተብለናል። ፊታችሁን አይደለም የሚያዩ ተብሏል። ያ ማለት አያይም ማለት አይደለም። ዛት ሚንስ ትልቅ ቦታ የሚሰጠው ነገር ነው ማለት ነው። አስቡበት። ውስጣችሁ ያለውን ነገር ለዲኑ አበርክቱ። ያላችሁን ነገር እስኪ ጣል ጣል አድርጉ ራሱ ለዲኑ እውቀታችሁን፣ ሀሳባችሁን፣ ድዋችሁን፣ ሰደቃችሁን እንደዚህ አይነት በቃ በጣም በአጭር ጊዜ ውስጥ መቀየር እንችላለን፣ ኢንሻላህ። እንደዚህ አይነት ፖቴንሻልና ኢነርጀቲክ የሆኑ ሰዎች ደግሞ በመካከላችን አሉ። እኔ ግርም የሚለኝ አንዳንዴ ሳስበው ሚዞ የራሱ ነገር አለው፣ ኢምራን የራሱ ነገር አለው፣ ፒኬ የራሱ ነገር አለው፣ አህመድ የራሱ ነገር አለው፣ አዲስ ዓለም የራሷ ነገር አላት። ይሄ ነገር ኮላብሬት ቢደረግ ትልቅ ቦታ መድረስ ይቻላል ለማለት ፈልጌ ነው። ብዙ አወራው። ፒኬ አሰላማው፣ ፒኬ አሰላማው፣ ፒኬ አሰላማው።